መጣልሽ አትለቅቅ ደግሞ እኔ ነኝ አደይ። እንደዚህ እንትሆን የጠየኳት ደግሞ የፈለገ ቢሆን፣ አንቺ በእኔ ጉዳይ ምን አገባሽ? ሰምኛልሽ። እኔ ምንም ማድረግ መፍትሄ ነው ደግሞ ማደርገውን ነገር አቅል። አንቺ በእኔ ጉዳይ እንደዚህ መሆን አይገባሽ። እሺ፣ አይመለከተኝም። አደይ ነ ቀጥብለሽ ልቀቅ። ያፍቃ አንቺ ለሰው ትንሽ ክብር የለሽም። ሰምኛልሽ። ሁለተኛ አደይ እንደዚህ እንድታረጊያት አልፈልግም። እንደውም ውጭ እራስሽ ውጪ ልኝ። ዴቭ እኔ ካንተ ጋር አላወራሁም። አዴ ሰራተኛ መሆኑን እኮ ጭራሽ ረስተዋለች። ያቺ ለሊም ከኤላ ጋር ሽሽ ገዳም እያለች ነው። ቆይ ሰራተኛ መሆንሽን ረስተሹ የራስሽ ቤት የምትኖር ይመስሉሽ ነው? ጭራሽ ክፍል የምትቀያይሪ ሰምኛለሽ። ፍቅር አዴይን እንደዚህ አትናገሪያት። አይ ምትይ ከሆነ ግን ቤትሽን ለቀድልሽ እንውጣለን። ከዛ ተዋኝበታለች ታወቀሪ። አትናደድ። አንቺ እስካሁን እዚህ ቁጭ ብለሽ አሁን ሳላጋጭሽ ቁጭ ይጂጭ እንጂ አንቺ ምጂጭ። ኤ ፍቅርታ አደይ እኮ ነች እንድንጠላ የምታደርገን ወጂ ወጂ ልን በቅ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰቡን ወደት ዬ ዛሬ ደግሞ አዝናኝና አስተማሪ በሆነው እንደተለመደው አዴ ድራማ ይዤላችሁ መጥቻለሁ ማለት ነው እና ባለፈው በክፍል አምሳ አቋርጠነው ነበር። ዛሬ ደግሞ በክፍል አምሳ አንድ ይዤላችሁ መጥቻለሁ ማለት ነው እና ባለፈው ናኦል ለኤሉ አግቶ እንደገደላት ለቤዛ ነግሯት ነበር ማለት ነው። ለቤዛ ነግሯት ደግሞ ቤዛ እንዳትናገር ለወንድሟ እንዳትነግረው አስፈራርቷት ያንቺ እጣም እንደዚህ እንደሚሆን አስቤ ይህ ምስጥር ካወጣሽ ብሏት ነበር ማለት ነው። እሷ ደግሞ እሺ፣ ችግር የለውም እኔ ምስጥር ተጠብቅልሃለው፣ ግን ያንተ የፍቅር ከፍቅር የነበረ ነገር አቋርታ ስራችን ከኔ ጋር መሆን አለበት እኔ ደግሞ ከአንተ ጋር እሆናለው ለለምለም ለለምለም ግደላት ብላ ለለምለም ለአዴ ብላ ነግራው ነበር ማለት ነው። ምክንያቱ ለኤላ ትወደዋለች ማለት ነው። እና ለኤላ ስለምትወደው እንደዛ አለች ማለት ነው። ወዶች ይ ዛሬ ደግሞ በትክክል እንደገደላት እንደገደላት ተናግሯል። ለፍቅርም ነግሯታል። አው ገድያታለሁ፣ ምን ታመጫለሽ ብሎ ነግሯታል ማለት ነው ለፍቅር እና ውድትዬ ዳዊት በጣም ጨንቆት ለእህቱ እያስፈላ እያፈላለገ ነው። እየፈለጋት እያለ ለዳይመንድ ለዳይመንድ ጠየቀው ማለት ነው። ዳይመንድ ደግሞ የምናለው እኔ እኮ እኔ የምጠረጥረው ነገር አለ። እሱ ደግሞ ናኦል የምባል ሰውዬ ጠና ያለውም፣ ምክንያቱ እሱ ከመጣ ጀምሮ እንጃ እሱ እሱ ከመጣ ጀምሮ ነው ልዱ የጠፋቸው፣ እንጂ እኛ ማን ወደት ይዝ ላይ ምን የምታውቀው ሰው የላትም ወደት ሄደ እንበል አለው፣ ብሎ ነገረው ማለት ነው ለዳዊት። ዳዊት ደግሞ እኔ ጋ ያለው ነዋ እሱ ነዋ፣ ባለፈው ለእህት ከእህቱ እያለ ምርቶ ነበርና ምን አለው ለልዱ ደብሯት ስለነበረ ለእሷ ከእሷ ጋር ልጫወት ብዬ ነው የመጣት ብሎ ነግሮት ነበርና እሷ አስታውሰው ማለት ነው። ለናኦል ልጠይቀው ሄደ ማለት ነው ውዶች ጌ እና ናኦል ደግሞ ለፍቅር በካራ በብላ አስፈራራት ማለት ነው። በብላ ምን አላት የሆነ ይዛበት ነበር እና የሆነ ፋይል ይዛለት ነበር ፋይሉ አጥፊው ፋይሉ፣ ካላጠፋሽው እገድልሻለሁ ብሎ በብላ ሲያስፈራራት፣ እንዴ ነኦል ምንሆና ነው? እኔ በቃ ችግር የለውም አጠፋልሃለሁ ግን እንዳትገድለኝ ምንድን ነው ብላ ዞር አድርግልኝ እና እኔ አጠፋልሃለሁ አለችው ማለት ነው። እና ስልክሻ ምጪ ስልክሻ ውጪ ነይ፣ እኔ እያየሁሽ አጥፊው እያላት እያለ ቤዛ መጣች ማለት ነው። አንቺ ደግሞ ምን ልትሰሪ መጣች አላት። እንዴ፣ ልውጣ እንዴ አለች። ምን አለችው ፍቅር? እንዴ ቤዛ ቤዛ እንዳትወጪ ቤዛ እዚ ላይ ሁኚ አለቻት ማለት ነው። ከዛ እሷም ከእሷ ጋር ቆየች ማለት ነው። ወዶትዬ ለሚ ደግሞ ምን አለች? ለሚዬ፣ ባለፈው አደ እየሰማቻቸው ነበር። ፍቅር ናኦል ለፍቅር ሲመታት፣ ያንተ እጅ አለበት። እንዴ የልዱ መጥፋት ያንቺ እጅ አለበት እንዴ ብላ ስትጠይቀው እሱ ደግሞ ያንቺ እጅ ካለበት ንገረኝ እንጂ ብሎ እየተጨቃጨ ቆያለ። ስመታት አይታቸው ነበርና አዴ ደግሞ ለለሚ ተናገረቻት። ልዱ ደግሞ እሱ ነዋ። ይሄ እኔ ስራው አይ፣ ስራው ሁሉ ነገሩ አላማረኝም እና፣ ይሄ ሂጅ፣ እጠይቀዋለሁ አለችው። እንደምንሆነሽ ነው እኛ ኮብቻችንን እና ከነ ዳውትን እንጠይቀው፣ አለቻት። አይደለም እኔ ምን እንዳይልን ነው፣ አንገቷን ቄ እንድናገር አደርገዋለሁ አለችው፣ ማለት ነው። ከዛ ሄዱ። ቤዛ ደግሞ ፈርታ ልትወጣ እንዴ፣ እኔ የኤላ ንብረት ልወርስ መጥቼ ህይወቴ ላጥፋ አንዴ ብላ ልብሷ እየሰበሰበች ሸንጣዋላ እየረተበች እያለ መጣ ማለት ነው። አንቺ ለምንድነው ነው ወደ ትልች ሄጅ ነው ልብስ የምትሰበስብ፣ ዋላት እኔ ወደ ትሄዳለው ብለ ነው እኔ ልብስ እያስተካከልኩ ነው እንጂ እኔም ወደ ትም አልሄድም አለችው። አዎ ለለምለም እና ለአዴ ምን አልሻቸው፣ አሳመንሻቸው አላት። አይ እንዴ ለምለም እና አዴ እኮ የዋዛ አይደሉም አታቃቸውም እንዴ እኔም እምቢ ብለውኛል አለቻቸው። እንደዚህ የሚባል ነገር አይሰራም። ካልሆነ የአንቺ እጣፍንታ የአንቺ እጣፋንታ አያምርም። ስለዚህ አሳምኛቸው። የእኔ መልካም መልካም ነገር እየተናገርሽ አሳምኛቸው። ስራውም ጥሩ እንደሆነ እኔም መልካም ሰው እንደሆንኩ ዋሽሽ ተናገሪ ያላት በቃ እሺ እሞክራለሁ አለችው። እሞክራለሁ አይደለም ተናገሪ ያልኩሽ አላት። በቃ እሺ እሺ አለችው ማለት ነው። ከዛ ለልልምልም ደውላ ልታሳምናት አልቻለችም። ዝም አለችው ማለት ነው። ውደትዬ ናኦል ደግሞ ለፍቅር ሄዶ አንጤ ፋይሉ አምጪ አላት። እኔ ፋይል የለኝም አምጪ አልኩኮ አልኩሽ እኮ ፍላሹ ስጥኝ አላት። ፍላሱ ሰጣቸው ማለት ነው። ስልክሽ ስጥኝ አለች አላት። እኔ ኧረ እኔ ስልክ ላይ ምንም አይነት ፋይል የለም። ምን ሆነ ነው አታምነኝም እንዴ አለችው። እሱ ደግሞ ነገሩ የእኔ ፋይል ከያዚ በራስ እንደፈረድሽ ቁጠሪው አላት ማለት ነው። እሺ ግን አንድ ጥያቄ ልጠይቅ አለችው። ጠይቅኝ አላት። ልዱ አንተ ጋር አንተ ነው የወሰድካት። ልዱ አንተ ከወሰድካት መልሳት፣ እሷ ምንም የምታውቀው ነገር የለም፣ ለአደይ ውሰዳት አለችው። አንቺ ልዱ ካሁን በኋላ አታገኛትም አላት፣ ሞታለች፣ ገድያት አለው አላት። እንዲህ ግድልካት አለችው? አዎ ገድያት አለው አላት ማለት ነው። ከዛ ደነገጠች፣ ሰው እንዳይሰማች ብሎ ትቷት ወጣ ማለት ነው። ወዶች ይሄ ታይመን ደግሞ ለዳዊት ነገረው። አንተ መጠየቅ ያለበት ለሱ ነው ብሎ ነገረው። ዳዊት ደግሞ ለናኦል ልጠይቅ ሄደ። ቤዛ ደግሞ አንቺ አንቺ ክፉ፣ የሁሉ የልዱ መሞት የሁሉ ነገር ያንቺ እጅ አለበት፣ አንቺ ክፉ እያለቻት ያለ ሰቶች፣ ምን እያላችሁ ነው ብሎ መጣ ማለት ነው። ናኦል መጣ ከዛ ናኦል መጣ። ምንም አላልንም፣ ምንም ያልነው ነገር የለም አለ። ከዛ ለምለምና ልዱ ለምለምና አደይ መጥተው ናኦል አሁን ለፖሊስ ጠርቼ እንዳስይዝህ፣ ልዱ የት ነው ያደረካት? ልዱ አምጣት አለችው ማለት ነው። እንዴ አንቺ ምንድን ነው የምትይው? አላት። አዎ ሁሉ ነገር አዴ ነግራኛለች። ስለዚህ አምጣት፣ ለፖሊስ ሳልነግር አምጣት አለችው ማለት ነው። ለፍቅር እያየ አንቺ ፍቅር አላት። እኔ ኧረ ናኦልኮ መልካም ሰው ነው አለችው። አንቺ ክፉ የአንቺ እጅም አለበታ የአንቺ እጅም ጭምር አለበት። ለቤዛም እንደዛ አለቻቸው ማለት ነው ይህን እጅግና ልዬ ልልይ በጣም ነው የምወዳት ማለት ነው። በጣም ቆራጥ ጅግና ናት። ለሁሉም ልክ ልክ ልካቸውን የምትሰጣቸው ማለት ነው ውጮች እ እንደዚህ እያለች እያለ ዳዊት መጣ። ዳዊት መታ ደግሞ አነቀው ማለት ነው። አንተ ልዱ የት ነው ያደረጋት? ልዱ የት እንዳለ ታውቃለህ? እያለው አለው። እንዴ ሰዎቹ ምን ሆናችሁ ነው ዛሬ? እኔ የማቆም ነገር የለም። እኔ የማቆም ነገር የለም እያለ እያለ ወደ ኤላ ስልክ ተደወለ ማለት ነው። ወደ ኤላ ስልክ ተደወለበት፣ ኮበልስጠራ ተደወለበት ማለት ነው። አንተ የጠፋች የጠፋች እሄዳለች አሉት። አዎ አለችኝ ያለ በጣም አዝናለሁ። አንድት አንድት ሴት ጫካ ላይ ተገላ ተጥላ ተገኝታለች። በጣም አዝናለሁ አለ። እሱ ደግሞ በጣም ተነገጠ። በጣም ደንግጦ ወደ እነ ዳዊት ሄደ ማለት ነው። ወደ እነ ዳዊት ሄደ እንዴ እየተናገረ ስለነበረ ስልክ ላይ ልዱ ተገኘች ልዱ ያገኛት አለችው ከዛ አንገቱ ደፋ ማለት ነው ምንሆነ ነው ንገረኝ እንጂ አለችው ዳዊትም ቀበል ብሎ ልዱ ተገኘች እንዴ ብሎ ፈገግ እያለ ጠየቀው ማለት ነው እሱ እሱ ደግሞ ምን አለ ልዱ እያለ እየተንተባተበ ተናገረ ማለት ነው ልዱ ጫካ ላይ ተገላ ተገኝታለች አለው ማለት ነው ልል በጣም ደነገጠች ዳዊት ደግሞ ልዱ ደሞ ልዱ የኔ እያለ እየተንቀጠቀጠ እማ ልዱ የኔ ተከለ ተገኘት እያለ እየተንቀጠቀጠ ነበር ማለት ነው። ውዶቱ ዬ ከዚ ድራማ የምንማረው ልዱ በጣም ሰው አማኝ ናት፣ ሰው ታምናለች፣ በጣም ለው የዋህ ናት እና በቃ ከልክ ያለፈ የዋህነት እንደማናበዛ ነው የተማርኩት ማለት ነው። ውዶቱ ዬ የዋህነታችን ሲበዛ ይገለናል፣ ያጠፋናል፣ ይጎዳናል እና የዋህነታችን በልክ መሆን አለበት። ሰውም በልኩ ማመን እንዳለብን ነው ማለት ነው ወዶች። ድራማ ቢሆንም አስተማሪ ነው ማለት ነው ወዶችዬ። እና ልዱ የድራማው ድምቀት ነበረች። በጣም አዝናለሁ። ልዱ ድራማው ለመሳተፍ ነበረባት። በጣም ነው ዘና የምታደርገኝ እኔ ምክንያቱ የዋህ ናት ተንኮል የለባትም፣ ትንኮል አታስብም። የዋህነት ነው የምታንጸባረቀው እና በጣም ነው ደስ የምትለኝ ልድው። ቀበጥ ቀብጠት ባሁሉ ነገሯ ደስ ይላል። ድምቀት የድራማው ድምቀት ነበረች ማለት ነው፣ ግን አልሆነም። ከድራማው ወጥታለች ማለት ነው ውድትዬ። እና በቀጣይ ክፍል እስከምንገናኝ ላይክ ሼር ሳብስክራይብ ያደረጋችሁ ጠብቆኝ ውድድ ዳረጋችኋለው። እስከምንገናኝ ባይ ባይ።